ልምን፣ በማታ ነው። ሰላም፣ እንደት ናችሁ? አሁን ያለኸው ከእናትህ ጋር ከሆነ አሁን ያለሽው ከአባትሽ ጋር ከሆነ አሁን ያለኸው ከወላጆች ጋር ከሆነ ከወላጆችሽ ጋር ከሆነ ወላጅ ባይኖርህ ከአሳዳጊዎች ጋር ከሆነ እድሜ ለትዳር ደርሰው ስራ ይዘህ ገቢ ያገኘ ነገር ግን በጥገኝነት ከናት ከአባት ከወላጆች ጋር እየሆነ አሁን አስብበት። አሁን የራስህን ቤተሰብ መስረት። አሁኑ ትዳር ያዝ። አሁኑ ትዳር ጊዜው አሁን ነው። ይህን ስልሽ እስካሁን በለመድሽው መንገድ አይደለም። ይሄ መሰረታዊ ነገር ነው የምነግረው። ምክንያቱም አሁን ትዳር መያዝ፣ አሁን ቤተሰብ መመስረት፣ እናትሽ እያለች፣ አባትሽ እያለ፣ ወላጆችሽ እያሉ መመስረት ቀላል ነው። ምክንያቱም እነሱ ቤተሰብ የመሰረቱበት መሰረታዊ ነገር ስፕሪት አለ፣ መንፈሳዊነት አለ። ያም መንፈሳዊነት ባለበት ሁኔታ የራስን የቤተሰብ መንፈሳዊነት የራስን የቤተሰብ ምሰሶ ስፕሪት ብትገነባ ስፕሪት ብትገነቢ ቀላል ሆኖ ይገኛል። በቀላሉ ቤተሰብ መመስረት ይቻላል። ከባድ ዋጋ አያስከፍልም። ነገር ግን ቤተሰብ ከተበተነ በኋላ እናት በሞት ስትለይ፣ አባት በሞት ሲለይ፣ ወላጆችን ስናጣ፣ ቤተሰብ ስንበታተን በአንድ ላይ መኖር የኖርንበት ያደግንበት አሁን እየኖርክበት ያለው አሁን እየኖርሽበት ያለሽ ቤት ላይ የመኖር ጊዜው ሲያልፍ ያኔ አዲስ የቤተሰብ መመስረት አዲስ ትዳር መያዝ ቤተሰብ ማፍራት በቀላሉ የሚቻል አይደለም። ምክንያቱም ስፕሪቱ ተመጥቷል፣ ስፕሪቱ ተወግዷል። ያንን ስፕሪት መመለስ አይቻልም። ምክንያቱም የምንጀምረው ከዜሮ ወይም ከኔጌቲቭ ሊሆን ይችላል። ቤተሰብ ያለውን ስፕሪት ግን እናት አባቶቻችን የመሰረቱት የያዙትን ስፕሪት እንደያዝን አዲስ ቤተሰብ መገንባት አዲስ ትዳር መያዝ በአዲስ መንፈስ በአዲስ ስፕሪት ቀላል ይሆናል። ነገር ግን እነሱን ካጣን በኋላ በተለያዩ መንገድ የምንኖርበትን ቤት ከተከፋፈልም በኋላ ቤተሰብ መመስረት፣ ትዳር መያዝ፣ ልጅ መውለድ በቀላሉ ሚቻል አይደለም። ሺ ጊዜ ኮንክሪት አድርጋ ቤት ብትሰራ፣ ጊዜ የሚያምር ቤት ብትሰራ፣ መንፈሱን አታመጣው። ከባድ ነው የሚሆነው በተለይ እውቀት ከለለ። አዲስ ስፕሪት ለመገንባት እውቀት ያስፈልጋል። ያንን እውቀት ከለለ ይሄኛው ግን ከቤተሰብ ግን እያለ በልማድ ይዘኸው የቆየው ነገር ስለሆነ ወደ ዜሮ ሳትገባ ወደ ኔጌቲቭ ሳትገባ በቀላሉ ስፕሪቱን ማሻገር ትችላለህ። ከእናት አባት መቀበል ትችላለህ። ያ እንደ ቤት እንደ ምሰሶ ትዳርህን ያቆመዋል፣ ቤተሰብህን ያቆመዋል። ቀላል ይሆንልሃል፣ ኑሮን ያደላድልሃል። መንፈስ ቀላል አይደለም። ስፕሪት ቀላል አይደለም። ለምንም ነገር መሰረታዊ ነገር እሱ ነው። ስለማናቆ ነው ስለማንታይ እንደሌሎች ነገር ስለማይጫት ስለማይጠበቅ፣ ስለዚህ ትዳር ያላስክ ትዳር ያያስክ ቤተሰብ ያልመሰረት ቤተሰብ ያለመሰረት እድሜ ለትዳር የደረሰ እድሜሽ ለትዳር የደረሰ ቤተሰብ መመስረት የምትችልበት ድ ገቢ እያለ ከሆነ ትንሽን ይሁን ከሆነ ምክንያቶችን ዝጋና ሺህ ጊዜ ደድረ የምታስቀምጣቸው ኑሮ ተወደደ፣ ሳምቲንግ ሳምቲንግ እያልክ የደረደርካቸውን ትኖች አቁምና አሁኑኑ ቤተሰብ መስረት። ይህ ለአንተ ቀላል ምክር ሊሆን ይችላል ነገር ግን ትልቅ ምክር ነው። እዛሬ የነበረኝ አበቃው። ሰላም ልመንኔ ቀው